ዛሬ አብረና ዋል እስኪ፣ አራስነት በአረብ ሀገር ምን ይመስላል የሚለውን። አሰላሙ አሊኩም ወራህመቱላ ወበረካቱ፣ እንዴት ናችሁ ቤተሰብ? እንግዲህ ከምሳ ነው የምንጀምረው፣ ቁርስ ተበልቶ ስለሚተኛ ገና ልነሳ ነው ለምሳ። ጁማ ነበር ቪዲዮን የቀረጽኩትና፣ ቀን ላይ እንቅልፋችሁን ወደዳችሁም ጠላችሁም ተበንጭቃችሁ ትነሳላችሁ። በተለይ ደግሞ ተከታታይ ልጆች ሲኖሯቸው ማለት ነው። አንዷ ስትነሳ እንደ ሲተኛ አስቸጋሪ ነው። እንደዚህ የሞት ሞቴን ተነሳሁኝ ከእንቅልፍ የተነስችን የመጀመሪያ ስራ የሚሆነው ልጆች የማጣጠብ ነው። ጁማም ነው ከሶላት በፊት መተጣጠብ አለባቸው። እንሻላ አብራችሁኝ ቆዩ። ደስ የሚል ቀን እናሳልፋለን ብዬ አስባለሁኝ። እንደምትወኝ አራስነት እንግዲህ ባይ ያኔ እንደ ሀገር እንደ ኢትዮጵያ ባይሆንም አይከፋም። እዚህ ላይ የሚጥጢውን የትንሹን አዲስ የተወለደውን ልጅ ልብሶች አወጣጣሁለትና ገላውን አጣጥቤ እነ ሚጣ ጓደኛ ጋ ይሄዳሉ። ሚጣና አባቷ ማለት ነው። ብዙዙና አባቷ ወደ አክስቷ ቤት ይሄዳሉ። ልትመጣ ነበር አራስ ልትጠይቀኝ ያረብ ቤት ኖሮ ታቃላችሁ ከባድ ነው እና አልተመቻትም። እዚህ ጋር ምስ አቋጠርኩላት፣ ለጓደኘ ምስ ነገር የሚያስፈልጋትን አረብ ቤት መጣ፣ ከእኔ ጋር መውሰድ የምትፈልገውን ነገሮች፣ ቡና ሽሮ፣ እዚህ ጋር ደግሞ የተነጠረ ቅቤ፣ እንዳትስቁና ስራ ቦታ ብዙ ስለማይጠቀሙ ሰዎች ማጂ

ካላሳ ናማ ፈቢክ በንስሽር እብላ ወጣ ሄደች ማለት ነው። አያቸዋት እንዴት እንደምትዘጋብኝ። እኔ ደግሞ ወደ ክላሴ ተመለስኩኝ። እነሱን ካጠብኩ ካለብስኩ፣ ምናምን በኋላ ክላሴን ማስተካከል ነበር። ክላሴን አስተካከል ያለው አንድ ክፍል ቤት ስትኖሩ፣ በዛ ላይ ደግሞ እኔ ያው ስራ ቦታ ነው የምንኖረው፣ እዛው እየሰራን እዛው ነው የምንኖረው። አረብ ቤት ነው እና ቡናችንን እንፈራረሽ ፍቅር ካለ ያው ኢትዮጵያ፣ ከሰፊው ቤታችን እስከምንገባ ድረስ ትንሽን ብትሆን ጽድት ብላችሁ ከኖራችሁ ችግር የለውም። እዚህ ምሳይን አቀራረብኩ እስከሚመጡ አድርሰውላት ሰውላት ለጓደኛ ይነቃ እስከሚመጡ ድረስ ቡና ይንፈራረሽ ኳ አራስ ብትሆኑም ኦረዲ አሁን ከአስራ አምስት ቀን በላይ ሆኖኛልና አረብ ሀገር የወለዳችሁ ታውቃላችሁ። ከኢትዮጵያ ውጭ ስትወልዱ ራሳችሁን በራሳችሁ ነው የምታጠነክሩት። አልሐምዱሊላ ያው ከባድ ስራ ባልሰራም እሱ ነው ነገሮችን ምት የሚለው፣ ባዴ ቢሆንም ሁሉን ነገር የሚሰራ አርዳድን ግን ከላሴን ፏፏፏፏ አድርጌ ጁማን ቡና ላጠጣው ብዬን ያቀራርቤ መጡ እነሱ እነሱ ሲመለሱ መሽቷል። እንግዲህ እንደምታዩት ውጭ ጨለማ ነው። ምን ይዘው እንደሚመጡ በነገራችን ላይ ማለት ነው። ቋጠሮ የሆነ ነገር ቋጠሮ ልካት አለሁኝ ይጣል ጓደኛ ጋ ስትመለስ የሆነ ነገር ተቆጣጥሮላት ምናምን ምናምን ተገዝቶ የተቀመጠላት እቃ በእኔም ደሶ ይዛ የምትመጣ ጓደኛ ጋ እህት የሆነ ጓደኛ ላይስጣችሁ መርዝ የሆኑ ጓደኞችን ደግሞ አላህ ያረቅላችሁ። ሻንጣ ተገዝቶላት ቦርሳ፣ ሁለት ቦርሳ ይዛ የመጣችው ለእሷም ላጎቷም ልጅ ሁለት ቦርሳ ተገዝቶላት ነበርና ሁለት ቦርሳ ይዛ የመጣችሁ በጣም ደስ ብሏታል። ቦርሳ ውስጥ ደግሞ ምን እንዳለ አትገምቱም። ቦርሳ ውስጥ ምን እንደተደረገላት ይሄ ለሱ ለመሐመድ ለወንድማ ልብስ ጃኬት መሰለኝ ቆንጆ ጃኬት ተገዝቶለታል። ትላላችሁ ለአራስ ጥየቃ የተገዛውን እቃ መሰለኝ ቀድሜ ልኬ ያስመጣሁት እሷ ልትመጣ ረትበው የነበረችው ምጣህ ላይ እዛው መጣች ይት እንግዲህ ቆንጅዬ ጃኬት ተገዝቶለታል። የዝዙ አባት በጣም ነው የሚያምረው። በነገራችን ላይ ወላሂ ያው ቪዲዮውን ስለምታየው እጅግ በጣም በጣም አድርጌ አመሰግናለሁ። አመሰግናለሁ እንዳትሉኝ ስለምት ያው ማመስገንም መመስገንም አልፈልግም፣ ዝምድና የራቀ ይመስለኛል፣ ምናምን ትላለች ና ለግባት የሚጣይድ ደስ ብሏታል። ቦርሳዋ ውስጡን ከፍታ እስኪ ትክፈተውና እንዩ። ከውስጡ ደግሞ እዩት ምን እንዳለ ላ ልብስ ከውስጥ ልብስ ተገዝቶላታል። ይኔ ነው እያለች ነው። በጣም ደስ ብሏታል ያው ለልጆች በነገራችን ላይ ወላሂ፣ ምንም ነገር ማድረግ ካለብን ለልጆች ነው ማድረግ ያለብን። አመስጋኝ ናቸው የሆነ በቃ አይረሱም። ሁላ ውስጡ ደግሞ የማይታሰብ ነገር ለእኔ ደግሞ ዩት ቀሚስ፣ በጣም የሚያምር ቀሚስ እንዴት እንደሚያምር ከዛ እዚህ ጋ ምሳካ በፊት የሰራው ነበር ሰራርቶ ምናምን ነበር እና ሐሙስን ማታ ሰራርቶ ነው ያደረው። የጅማ ምሳ አማሙቅ የቆየሁት እዚህ ጋር አቀራረበ አራስ ስትሆኑ ግድ ነው ኃላፊነት ሁሉም ነገር የምግቡም የምንም ኃላፊነት የነሱ ስለሆነ ለዚህ የሚያምር ምሳ ቅርበናል። ሚጣም እዚህ ብዙ ሳን እየጠጣች ነው በደስታ ሙታለች። ያው ትመጣለች ብላ ረጅም ከስጠብቃት የነበረችው አክስቷን ከዳይት አመጣች። እንደምታዩኝ እንግዲህ አራስነት እንደዚህ አስመሰለኛል። ያው እናት ቤት መታረስ ምኞት ሆኖ ቢቀርም ባይሳካም ለአሁኑ በቀጣይ ዋላ ያሳካዋል ብዬ አስባለሁ። እንግዲህ ከአንድም ሁለት ሶስት ልጆች ብቻዬን በአረብ ሀገር ተወልዶ አራስነት በአረብ ሀገር ሆኗል ማለት ነው። እንሻላ ቀጣይ ደግሞ በሀገራችን እንደሚሆን ተስፋ አደርጋለሁ። ምሳችን በላልተን እዚህ ጋር ደግሞ እንደምታዩት ሙካየፉ በጣም ስለሚበርድ ፎጣዬን ጃኬቴ ለብሸ ነው ቡና እየቀደምኩ ያለሁት ሰው የለም። በነገራችን ላይ ለሁለታችን ብቻ ስለሆነ ምንም ነገር ብናደርግ ምንም ብለብስ ችግር የለውም፣ ግን ቪዲዮ እየቀረጽኩ ስለነበረ እንደምታየ ፎጣን ጣል አድርጌ ያራሶ ጉኖ ብዬ ቡና እንሸር አድርጌ ቀዳሆኝ ደስ የሚል የጁማ አውሎ ነበረ። በጣም ቪሎግ ብዙ ጊዜ መስራት ፈልጋለሁኝ። ያው አልመቻችልኝ እያለ ነው። እንደምታዩት ታጅሬው እዚህ ቆሎውን እየቆረጠበ እንደ ኢትዮጵያ ወግ ባህል ምሳ ተበልቶ ቡና ሁል ጊዜም ደስ ይላል። እንደዚህ የደሮ አይን የመሰለ ቡና አፈላሁለት። ቡናችንን ጠጣን። ልጅ ማውሏችን እንደዚህ ደስ የሚል ነበረ። አልሐምዱሊላ ረብል አለሚን። በቀጣይ ደግሞ እንሻአላ በቆንጆ ቪዲዮ እስከምመጣ ድረስ ሰላሙ አሌኩም ወረህመቱላ።